ሰላም አለይኩም ወራህመቱላህ ወበረካቱ። ሰላም ጤና ይስጥልን። ናይ መንቲዩ ተከታዮች እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም። ከኔ ሁሉ ሰላም፣ አልሐምዱሊላ። እንግዲህ ዛሬ ብቅ አልናል። ዛሬ ብቅ ያልንበት ወሳኝና ጠቃሚ፣ የሰው ልጅ ብዙን ጊዜ ጨጓራ በሽተኛ ይሆናል። ጨጓራ ሲያመው ያኔ እንግዲህ ጨጓራችን እኛ ብዙ ጊዜ ባክቴሪያ በምን እንደሚይዘን ወይም ደግሞ በምን ምክንያት እንደምንታመም አናቀውምና ከነዛ ከነዛ ነገሮችን ጥንቃቄ የምናደርግበትንና ወይም ደግሞ የጨጓራ ባክቴሪያ ዋና ዋና ምልክቶችን አብረን እናያለን ማለት ነው። እንግዲህ ወሳኝ ነው። ይህንን ቪዲዮ ከተመቻችሁ ላይክ ሰብስክራይብ እያደረጋችሁ ሀሳብ እና አስተያየት ካላችሁ በኮሜንት እያሳወቃችሁኝ ቪዲዮን አብረን መከታተለው ማለት ነው። ሊፈጥር ይችላል። እንዲሁም ደግሞ ይህ ባክቴሪያ ከየት ነው የሚያገኘ? ወይም ደግሞ ይህ የጨጓራ ባክቴሪያ እንዴት ነው ሊዘን የሚችለው? እንዲሁም የጨጓራ ባክቴሪያ በሚኖርበት ጊዜ የሚታዩ ምልክቶችስ ምንድን ናቸው? እንዲሁም መቼ ወደ ሕክምና መሄድ ይኖርብናል? እንዲሁም ደግሞ ምርመራውና ሕክምናውስ ምን ይመስላል የሚለውን በዚህ ቪዲዮ የምነግራቸውናል ማለት ነው። ትጠቀሙበታላችሁ። እስከ መጨረሻ አዳምጡት ይህንን አካውንቴን ፎሎ ብታደርጉ የሚገራረሙ በየጊዜው የጤና መረጃዎች ቅድመ መከላከል በስልካችሁ ቁጭ ብላችሁ መከታተል ትችላላችሁ። ፎሎ እያደረጋችሁ ላይክ እያደረጋችሁ ሸር እያደረጋችሁ አብራችሁን ቆዩ ማለት ነው። እንግዲህ ይሄ የጨጓራ ባክቴሪያ ወይም ደግሞ ሄሊኮባክተር ፓይሎሪ እንግዲህ ጨጓራችን ውስጥ ብዙን ጊዜ ና እንግዲህ ጨጓራችን ታመምን ምናምን እንላለን። ጨጓራችን ውስጥ እንግዲህ የተለያዩ ባክቴሪያዎች የምንመገባቸውን ምግብ እየተመገቡ ጨጓራችን ውስጥ ቤት መስራት ቤት ማድረግ ይችላሉ ማለት ነው። በጣም ይተልቃሉ ማለት ነው። እኛ ብዙን ጊዜ ጨጓራችን ሲያመን ቶሎ ብለን ወደ ሕክምና አንሄድም። ወደ ሕክምና ለምን አንሄድም? ለምሳሌ ከተጎዳን በኋላ ወደ ሕክምና ስንሄድ የጉዳታችንን ዶክተሮች ሲያስረዱን ባክቴሪያችን በጣም ተስፋፍቶ ሰውነታችን እንደተቆጣጠረው ግልጽ ሲያደርግብን ነው። በሽታው ኃይለኛ ሲሆንብን ነው ወደ ህክምና የምንሄደው። እነዛ ነገሮችን ለምን ማድረግ ይኖርብናል የምንለው፣ ወደ ሰውነታችን በመግባት የምግብ ቱቦ ላይና ጨጓራ ውስጥ መኖር የሚችል የባክቴሪያ አይነት ነው ማለት ነው። ይህ ባክቴሪያ ሳይታከም ከቆየ አልሰር፣ ቁስለት በጨጓራ ላይና በትንሽ እንግዲህ፣ እንዳዳመጣችሁት እኛ ጨጓራ በሽተኛ ሆነን ዝም ብለን በቃ በሽታችንን ቤት ውስጥ እንደምንል ከሆነ ጉዳታችን ምን ያህል ተጽዕኖ ያመጣብናል? እስከ የሞት ደረጃ ድረስ ያደርስብናል ማለት ነው። ባክቴሪያ ማለት በራሱን የቻለ በቃ ከሰውነታችን የሚመገበው ምግብ አለ። ያንን ምግብ እየተመገበ በወዳችን ውስጥ የማደግ እና የመተለቅ የመራባት ባህሪ ይኖርበታል ይኖራል ማለት ነው። ይራባል። ከተራባና ከተባዛ እነዛ ነገሮች ይምን በቃ ሰውነታችን ጎርተውናል ማለት ነው። እነዛ ነገሮች ህክምና ቀደም ብለን እንደዚህ በጣም ህመም ሳይበዛብን ወደ ህክምና ሄደን ዶክተሮችን ማማከር ወይም ደግሞ መመርመር በቂ ምርመራ ማድረግ ይኖርብናል ማለት ነው። እንግዲህ ተከታተሉ ቪዲዮ በጣም ወሳኝ ነው። አብረን ከታተለው አንጀት የላይኛው ክፍል ላይ እንዲፈጠር ያደርጋል። አለፍ ሲልም ካንሰርንም ሊያስከትል ይችላል ማለት ነው። ይሄ የጨጓራ ባክቴሪያ ካልታከመ እስከ ካንሰር ድረስ ማድረስ የሚችል አቅም አለው ማለት ነው። በጨጓራ ባክቴሪያ መያዝ በብዙዎች ላይ የሚያጋጥም የተለመደ በሽታ ቢሆንም ባክቴሪያው አንዳንድ ሰዎች ላይ ምንም ምልክት የማያሳይ የቁስለት ሁኔታም የማይፈጥር ቢሆንም፣ ብዙዎች ግን ለከፍተኛ ህመም የሚዳርግ የባክቴሪያ አይነት ነው ማለት ነው። ባክቴሪያው እንዴት ህመም ሊፈጥር ይችላል? የጨጓራ ባክቴሪያ ወደ ሰውነት ከገባ በኋላ በጨጓራ ውስጣዊ አካል ላይ ጥቃት በመፈጸም ጨጓራችንን ተጋላጭ ያደርገዋል። ምክንያቱም ጨጓራችን ምግብ ለመፍጨት አሲድ ይጠቀማል። ይህ አሲድ በጨጓራ አካል ላይ ጉዳት እንዳያደርስ የሚያደርገውን የጨጓራ ውስጣዊ ክፍል ነው። ይህ አካል ከተሸረሸረ ጨጓራችን ለአሲድ የተጋለጠ ስለሚሆን ከፍተኛ ጉዳት ያደርሳል። ጉዳቱ የደም መፍሰስን ጨምሮ አካሉ እንዲቆስል እንዲሁም ደግሞ የበላነው ምግብ እንዳይፈጭ እንዳይረጋጋ ሊያደርግ ይችላል ማለት ነው። ሌላው ይህ ባክቴሪያ ከየት ነው የሚያገኘ? ለመሆኑ ይህ የጨጓራ ባክቴሪያ የሚባል እንዴት ነው ሊይዘን የሚችለው? የጨጓራ ባክቴሪያ ከምንበላው ምግብ፣ ከምንጠጣው ውሃ፣ ከምንጠቀማቸው እንግዲህ እኛ ያው ጨጓራ ታመም ስንል ታመጋገብ ከምንጠጣው ውሃ እና ከተለያዩ ከንጽህና ጉለት ነው። እንግዲህ ጨጓራ በሽተኛ የምንሆነው ባክቴሪያ የሚመጣብን ማለት ነው። በነገራችን እንግዲህ ባክቴሪያውን እንደ ጥቃቅን በአይን እንደሚታዩ ያህል ድረስ ማለት በአይን የመታየት የመተለቅ ባህሪ ድረስ ይደርሳል። እንግዲህ እኛ አሞናል ሕክምና እንሄድም ብለን ዝም ካልነው ማለት ነው። በጣም ሰውነታችን የሚቆጣጠር እና በጣም ጉዳት ያደርስብናል ማለት ነው። ሰው ወይም ደግሞ በባክቴሪያው ከተበከሉ ቁሶች ሊያገኝን ይችላል። በሽታው አብዛኛውን ጊዜ ጽዳት በሚጎድልባቸው አካባቢዎች የሚከሰት ሲሆን ባክቴሪያው በምራቅ ንክኪና ባክቴሪያው ካለበት ሰው ጋራ በሚኖር የፈሳሽ ንክኪ ሊተላለፍ ይችላል ማለት ነው። ሌላው የጨጓራ ባክቴሪያ ምልክቶች ምን ምንድን ናቸው? የመጀመሪያው የሆድ መነፋት ነው። እንዲሁም ደግሞ ማስገሳት፣ የረሃብ ስሜት አለመሰማት፣ ማቅለሽለሽ፣ ማስመለስ፣ ቁስለት ከተፈጠረብን ደግሞ ሆዳችን የላይኛው ክፍል የማቃጠልና የመደንዘዝ ስሜት እንዲሁም ያለ ምክንያት ክብደት መቀነስ ሊታዩ ይችላሉ ማለት ነው። እነዚህ እንግዲህ የጨጓራ ባክቴሪያ በሚኖርበት ጊዜ የሚታዩ ምልክቶች ናቸው ማለት ነው። መች ነው ወደ ሕክምና መሄድ የሚኖርብን? የመጀመርያ የሰገራ መጥቆር ቆር ደም መቀላቀል ካለ፣ እንዲሁም ደግሞ ለመተንፈስ መቸገር ካጋጠመ፣ ያለ ስራ የመልፈስ ወስና የድካም ስሜት ከተጫጫንን፣ የቆዳ መገርጣትና ራስን የመሳት ሁኔታ ከታየብን፣ የተፈጨቡና የመሰለ ነገር የሚያስመልሰን ከሆነ፣ ከባድ የሆድ ህመም ካለ የጨጓራ ባክቴሪያ ሊሆን ስለሚችል በአስቸኳይ ወደ ሕክምና በሚሄድ ምርመራ እንግዲህ እኛ ጨጓራችን ካመን እንግዲህ የተለያዩ ምልክቶችን እንደብራራለን ማለት ነው። ይሄ እንደዚህ አይነት ምልክቶች ካለብን ፈጥናን ወደ ሕክምና መሄድ አለብን፣ ዶክተር ማማከር አለብን፣ በቂ ምርመራ ማድረግ አለብን። እንግዲህ በጨጓራ ባክቴሪያ ብዙ አይነት በሽታዎችን ያስከትሉብናል። እኛ ለጊዜው ጨጓራ በሽተኛ መሆን ብቻ አይደለም፣ እነ ካንሰርን የተለያዩ በሽታዎችን ይዞ ይመጣል። ተጨማሪ በሽታ ማለት ነው። በዛ ላይ በሽታ በዛ ላይ ሲጨማሪ ሲመጣ እኛ የሰውነታችን ጉዳት በጣም በኃይለኛው ጉዳት ይደርስብናል። ህክምና ብናደርግም ቶሎ የሚሻለን ሀይል አይኖርም ማለት ነው። በጣም በሰውነታችን ላይ ጉዳት ከደረሰብን እንግዲህ አስቡት። በዛ ላይ ለምሳሌ እኛ ባክቴሪያ ፈጥሮብን ሆዳችን ውስጥ ጨጓራችን ኦልሬዲ ይቆስላል ማለት ነው። ተቆሰለ በኋላ እዛ በዛ ቁስል ምክንያት ካንሰር ከያዘን የመዳን እድላችን ራሱ በጣም ዝቅተኛ ነው። እንግዲህ ይህንን ምልክቶች ያለባችሁ እህት ወንድሞቼ፣ ይህን ነገር ሳይጠናባችሁ ወይም ደግሞ ህመሙ ኃይል ሳያደርግባችሁ ወደ ህክምና መሄድ ይኖርባችኋል ማለት ነው። ማድረግ ያስፈልጋል። ለመሆኑ ምርመራው ምንድን ነው? የመጀመሪያ የኋላ ታሪክ መጠየቅ ነው። ሌላው የትንፋሽ ምርመራ እና የኤንዶስኮፒ ምርመራ ይደረግላቸዋል ማለት ነው። ህክምናው እንግዲህ ጸረ ባክቴሪያ መድኃኒቶች ይታዘዛሉ። በጨጓራ ውስጥ አሲድ የሚረጩትን ጥቃቅን ቧንቧዎች በመዝጋት አሲድ የሚቀንሱ መድኃኒቶች እንዲታዘዝ ይደረጋል። እንዲሁም ደግሞ የአመጋገብ ስነስርዓትን ማስተካከል ይካተቱበታል ማለት ነው። የተወደዳችሁና የተከበራችሁ እንግዲህ እንደሰማችሁት ነው። በጣም ህክምና የሚደረገውን ከትንፋሽ ጀምሮ ደም፣ የተለያዩ የሰገር አይነቶች ሁሉ ምርመራ ይደረጋሉ ማለት ነው። እንግዲህ ይህን በዚህ በምርመራ ብቻ ሳይሆን እኛ ታመን ጉዳት ላይ ከደረስን በኋላ ምን ያህል ተጽዕኖ ይደርስብናል በሚለውም ማሰብ አለብን። ምክንያቱም እኛ ቆመን እስርን እስከምን እየሄርን እያለን ጉዳት እንዴት ይደርስብናል? እመሙስ አይሰማንም ወይ? ይህ ህመም እስከተሰማ ምን አይነት ባህሪ ያሳየናል፣ ወይም ደግሞ በሰውነታችን ላይ ምን አይነት ተጽዕኖ ያመጣብናል የሚለውን ማሰብና ማገናዘብ አለብን። ህመሙ ሳይጠናብን ወደ ህክምና መሄድ አለብን ማለት ነው። ይሄ ዩትዩብ ቻናል ከተመቻችሁ፣ ቪዲዮ ከተመቻችሁ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አንዳንድ ስለ ጤና መረጃዎች ከአንዳንድ ወንድሞቻችን ዶክተሮች ጋር እዚህ ሼር እያደረግን እንማማራለን ማለት ነው ከተመቻችሁ ሰብስክራይብ ላይክ ሼር እያደረጋችሁ ላልደረስ ለጓደኞቻችሁ ሼር አድርጉላቸው፣ ያዳምጡት። አንዳንድ ጊዜ እኛ በሽታ ከመያዙ በፊት ጥንቃቄ የምናደርጋቸውም ነገር ይኖራል እና እነዚህን ነገሮችን ጥንቃቄ እንዲያደርጉ እላችኋለሁኝ። ስላዳመጣችሁኝ ከልብ አመሰግናለሁ። ባይ ባይ። ይመቻችሁ።